ማውላጅርትሽራርማት ጋባ አይን በመጠቀም ይህን የመሰለ ገራሚ ሙዚቃ መስራት እንደምትችሉ በዚህ ቪዲዮ እያንዳንዱን የማሳያችሁ ይሆናል። ኦዲዮውን፣ ቪዲዮውን በዲቴል አሳያችኋለሁ። እስከ መጨረሻው ተከታተሉት። ብሮውዘራችን እንከፍትና መጀመሪያ ስክሪፕት ወደሚሰጠን ኤይ እንሄዳለን። ጀመናይ ቱ ፖይንት ዜሮ ምን ሰርች እናደርግና እንገባለን። ይህን የመጀመሪያውን አማራጭ ልመርጥና እንገባለን። ከዛ በጉግል አካውንት እንድትገቡ ይጠይቃችኋል። እኔ ኦልሬዲ ስለገባሁ ጂሚ ኤስክሪፕት ፎር አማሪክ ሙዚክ አባውት አድዋ ቪክትሪ ኢን አማሪክ ላንጉጅ ብዬ ሰርች አደርጋለሁ። እኔ ያዘጋጀው ቴክስት ስላለ ኮንትሮል ፔስት ላደርገው እዚህ ጋር ጂሚ አማሪክ ሙዚክ ስክሪፕት አባውት አድዋ ሊትል ናማሪክ ላንጉጅ ብዬ ከዛ ይችን ሰሚ ትላት አለው በሚገርም ሁኔታ እሺ፣ የአድዋን ድል የሚያወድስ የአማርኛ የሙዚቃ ግጥም ልሞክር ብሎ ይህን በሚመስል ሰጥቶኛል ከዛ ይህኛው የእንትን ይህን የሰጠና ሰሌክት እናደርግ ና የተወሰነ ማስተካከል ካለብን እናስተካክለዋለን ማለት ነው። ኮፒ ልበለን ና ከዛ እዚህ ጋ ኖት ጋ ውስጄ ፔስት አገባዋለሁ ከዛ እዚህ ጋር የሚስተካከሉትን እናስተካክላለን ማለት ነው። እዛ ይሄን እንደዚህ ኢዲት ካደረግን በኋላ እዚህ ጋ ማለች ይህ እናስተካክልና እስክሪፕት ወደ ድምፅ ወደ ኦዲዮ ወደሚቀይርልን ዌብሳይት እንሄዳለን ማለት ነው። እስክሪፕታችን ወደ ኦዲዮ የሚቀይርልን ኤአይ ደግሞ ሱኖ ኤአይ ብለን ሰርች አርገን እንደጋለን። ከዛ ይሄ የሚመጣ ምንድነው፣ የመጀመሪያውን አማራጭ ሰሌክት አድርገን እንገባለን። ከዛ ይሄ ፔጅ ሲመጣልን እዚሽ ጋ እንገባና ኒውስ ወይም ደግሞ ቤታ የሚለውን እንመርጣለን። እዚሽ ጋ ደግሞ እንመጣና እዚህም ቤታ በተመሳሳይ ቴስት አብዴት ያደረጋቸውን እንመርጥና ቅድም ያዘጋጀነውን ስክሪፕት ፔስት እንለዋለን እዚህ ጋር። ከዛ ወደ ታች ወረድ እንልና ክሬት እንለዋለን። ክሬት እስከሚያደርግልን የተወሰነ እንጠብቀዋለን። እንግዲህ በአንዴ ሁለት አማራጮችን ይሰጠናል። እንግዲህ እዚህ ጋር ላይ በሚንጎ የሚፈቅድልን እስከ ባንዴ እስከ ፍሪ ፎር ፍሪ እስከ ሁለት መቶ ወርድ ነው የሚሰጠን እዚህ ጋር ሁለት አማራጮችን ክሬት ያደርግልናል። እስኪ የሰጠናን እናዳምጣቸው። ሌላኛውን ደግሞ እናስቀምጠው ከዛ እዚሽ ጋር ሶስት ነጠጣ ያለችበት ጋር እንገባና ብላ ዳውንሎድ ብለን በኤምፒ ስሪ ኦዲዮ ወይም ደግሞ በቪዲዮ መልኩ ዳውንሎድ ማድረግ እንችላለን ማለት ነው። አሁን ኦዲዮዎችን ክሬት አድርገናል። የሚቀረን ከኦዲዮችን ጋር የሚሄድ ምስል ወይም ደግሞ ቪዲዮ ነው። ለዛ ደግሞ ቻት ጂፒቲ ሄድና ቻትጂፒቲ ጋር ሄደን ጊቭ ሚ ፕሮምፕት ቱ ክሬት ፒክቸር ኦፍ አድዋ ቪክትሪ ሞመንት ብዬ ፕሮምፕት እንዲሰጠኝ እዚህ ጋር መጣና ሪኩዌስት አደርገዋለሁ። ሄር ኢዝ ኤ ፕሮምፕት ዩ ካን ዩዝ ቱ ጄኔሬት አንድ ኢሜጅ ኦፍ ዛ ዶ ሞመንት ብሎ ይህንን ፕሮምፕት ሰጥቶኛል። ከዛ ከታች ደግሞ ወረድ ብዬ የምንብለዋለው ከዛ እናንተ በተለያየ የተለያዩ እንትኖችን ተደጋጋሚ ፒክቸሮችን እንትን ማለት ትችላላችሁ። አሁን ለማሳያ ለኒህ ይበቃኛል። ከዛ እዚህ ጋር ይህንን ዳውንሎድ እናድርገው። ፒክቸራችን ወደ ቪዲዮ የሚቀይርልን ኤአይ ደግሞ ፒክስ ቨርስ ኤአይ ይባላል። ሰርች እናደርግ፣ እናንገባለን ይችን የመጀመሪያዋን እንመርጥና እንገባለን። እኔ ኦረዲ ስለገባው ነው እንጂ እናንተ እንዳዲስ ስትገቡ በአካውንታችሁ በጉግል አካውንታችሁ እንድትገቡ ነው እንትን የሚላችሁ። እዛ እዚህ ጋር ክሬት የሚለው ጋር እንገባለን። እነዚህ እነዚህ የምታያቸው እዚህ ቀደም የሰራኋቸው ናቸው። በየቀኑ ስልሳ ክሬዲት ይሰጣችኋል። ስለዚህ እነዚህን ቆጥላችሁ መጠቀም ይጠበቅባችኋል ማለት ነው። ከዚህ ከታች ያዘጋጀነውን ፒክቸር አፕሎድ እናደርጋለን። አፕሎድ የምናደርገው ፒክቸር ፒ ኤን ጂ ወይም ደግሞ ጄ ፔግ መሆን አለበት። ቅድም ያወራድ ነው ከቻት ጂ ፒ ቲ ዌብ ፎርም ስለሆነ እሱን በፎቶሾፕ ወይም ደግሞ በምትችሉት ወደ ፒ ኤን ጂ ወይም ደግሞ ወደ ጄ ፔግ መቀየር ይጠበቅባችኋል። አፕሎድ እስከሚያደርግ የተወሰነ እንጠብቀው። አፕሎድ አድርጎልናል። ከዛ ዲስክራይብ ዘ ኮንተንት የሚለው ጋ አድዋ ሞመንት አድዋ ባትል እንበለው ሞመንት እንበልና ከዛ እዚህ ጋ ክሬት እንለዋለን። ሰላሳ ክሬዲት ትወስድባችኋለሁ እያለን ነው። ያለን አጠቃላይ ስልሳ ነው። እዛ ክሬት እንለዋለን። እዛ ክሬት እያደረገልን ነው የተወሰነ ክፍልኳለን በሚገርም ሁኔታ ሁለት ሞመንት ሰጥቶናል። የሚገርም ቪዲዮ ነው። ከዛ ይህን ያገኘነውን እንትን እዚህ ጋር ዳውንሎድ ውስጥ እንገባና ዋተርማርክ ፍሪ ከሆነ ያው ፔይድ ነው። ስለዚህ እኛ አሁን ዳውንሎድ ማድረግ የምንችለው ዊዝ ዋተርማርክ ነው ማለት ነው። ዋተርማርክ ድምትለዋል፣ ሰሌክት እናደርግና ዳውንሎድ እናደርጋለን ማለት ነው። ኦዲዮችን አዘጋጅተናል። ፒክቸር አለን። ፒክቸራችን ደግሞ ወደ ቪዲዮ ቀይረናል። ስለዚህ እነዚህ ዶክመንቶች፣ ኦዲዮ፣ ፒክቸር፣ ቪዲዮ በዚህ መልኩ አሬንጅ እናደርጋቸው እና ቪዲዮ ኢዲት ወደምናደርግበት አፕ እንወስዳቸዋለን። እኔ የምጠቀመው ካብከት ነው። ስለዚህ ወደ ካፕከት እንገባለን ማለት ነው። እንደዚህ ሁሉንም ሰሌክት እናደርግና ድራግ አድርገን ወደ ካፕከት እንወስዳቸዋለን። በቃ አሁን ወደ ኤዲቲንጋችን እንገባለን። ካፕከትን መልመድ የምትፈልጉ እንትን አዘጋጅ ትችላችኋለሁ ቱቶሪያል ማየት ትችላላችሁ በፒሲም በስልክም የተዘጋጁ ቱቶሮች አሉ እነሱ ማየት ትችላላችሁ እ አሁን እዚህ ጋር ኦዲዮ የሚለው ፎልደር ንግባና ኦዲዮችን ድራግ እናደርግና ወደዚህ ወደ ታይም ላይን እናመጣዋለን። ከዛ ይህንን ሰሌክት ላድርግና ራይት ክሊክ አርጌ ኤክስትራክት አውዲዮ ሊበለው እንበለው ኤክስትራክት ኦዲዮ። ቪዲዮ ስላለኝ እኔ ኦዲዮ ብቻ ነው የምፈልገው። ይህንን ሰሌክት አርጌ እዚህጋ ድሌት ማለት እችላለሁ። ጋ ሬሾ የምትለው ዋጋ አስፔክት ሬሾ እናስተካክላለን ለዩቲዩብ በምትፈልጉት ሬሾ ማለት ነው፣ 16 በ9፣ 4 በ3 ለቨርቲካል ሾርትስ ከሆነ ደግሞ 9 በ16 ለቲክቶክ በምትፈልጉት እንትን ትሉና እዚህ ጋር ትመርጣላችሁ። እኔ 16 በ9 ይለዋለሁ። የዩቲዩብ ሆሪዞንታል ቪዲዮ የሚባለው ማለት ነው። ከዛ ወደ ቪዲዮ የሄድና ይህንን ቪዲዮ ድራግ አርጌ አመተዋለሁ። ከዛ ይህንን ኮንትሮል ሲ ኮንትሮል ቪ እያልን መደጋገም ነው። እናንተ እኔ አሁን አንድ ፒክቸር ብቻ እንትን አንድ ፒክቸር ብቻ እንትን ስላልኩ ነው። እናንተ ብዙ ፒክቸሮችን ክሬይት አድርጋችሁ ወደ ቪዲዮ ከቀየራችሁ ሙሉ እንትን ሊልላችሁ ይችላል። እኔ ግን አንድ ፒክቸር ስለሆነ እሷን ኮንትሮል ሲ ኮንትሮል ቪ ሙሉ እንትኑን እደጋግማታለሁ ማለት ነው ከዛ ይህን ኦዲዮን ደግሞ ሰሌክት እናደርግና እዚህ ጋ ጋር ቮሊዩሙን የተወሰነ መቀነስ ካስፈለገን እንደዚህ ቀነስ እናደርገዋለን። እዚህ ጋር ደግሞ ፌዲን ፌድ አውት የሚሉ እንትኖች አሉ። እዛ ደግሞ ኖርማላይዝ ሎድነስ ካብከት ኤአይን በውስጡ የያዘ ስለሆነ አውቶማቲካሊ ኢንሃንስ ያደርግላችኋል። እሱ እሱን መጠቀም ትችላላችሁ። እስኪ አሁን እንስማው። በጣም የሚገርም ነው። እዚህ ጋር የተለያዩ ኢፌክቶችን መጨመር ትችላላችሁ። እዚህ ጋር ኢፌክቶች አሉላችሁ፣ ትራንዚሽን ፊልተሮች አሉ። በደንብ ካፕከት ቲዩቶሪያሉን እያያችሁ የሚያምር ቪዲዮ እንትን ማዘጋጀት ትችላላችሁ። ከዛ ይህንን ኤዲቲንግ ከጨረሳችሁ፣ እዚህ ጋር ኤክስፖርት ትሉት የሚለው ጋር እንመጣና። እዛ እዚ ጋ ኤክስፖርትቱ የሚለው ሎኬሽን ነው። ዴስክቶፕ ዲ የምትፈልጉት ቦታ ላይ ትመርጣላችሁ። እዚ ጋ ገብታችሁ እዛ ሪዞሉሽን አስር ሰማንያ ቱኬ ፎርኬ ማድረግ ትችላላችሁ። እኔ ፎርኬ ልበለው። እዛ ቢትሬት ሪኮመንድድ ከዛ ፍሬም ሬት ሰላሳ ወይም ደግሞ ስልሳ ታደርጉታላችሁ። ከዛ በቃ ኤክስፖርት ማለት ኤክስፖርት እንለዋለን። ቪዲዮው እንደተመቻችሁ ተስፋ አደርጋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ላይክ ማድረግ አትርሱ። ሀሳብ ደግሞ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ሰላም ነው።